ሀገር አይናፍቅል፣ ልቤም አንተን አውቆ ስትቀር ስብር እኔማ በእምነቴ። አሁን የምንገኘው በሸራተን አዲስ እየተካሄደ በሚገኘው እልል ያለ ሽልማት ስነ ስርዓት ላይ ነው። ለማስተባበስ ደምቃችሁ ፕሮግራማችንን ያደመቃችሁ በሙሉ እንኳን ደህና መጣችሁ። የዚህ ዙር እጩዎች እና ሸላሚዎች እንኳን ደህና መጣችሁ። የሚዲያ አካላቶች ሁልጊዜም አብራችሁን ያላችሁ ስራችንን በመግራት በማሳደግ ሁል ጊዜ ከፍ እንዲል ከጎናችን ስላላችሁ እናንተንም እንደዚሁ ከልቤ ማመስገን ወዳለሁ። ይህስ ምንድን ነው የሚባለው? በማሌ እንደዚህ አይነት ሲለብስ እያምራል እያምራል በጣም እያምራል። ሴቶቹ በዚህ መልኩ እናጌጣለን፣ ወንዶቹ ደግሞ ይኸው ባህላችንን ጠብቀን አለን። በሰው እጅ የአመት ሲይዙት ያደናግሩ ይባል። የማሌዎች አኗኗር በጌራ ጋዶ መንደር፣ አስካለ ተስፋዬ ጥናታዊ ፊልም አሸናፊ ተወዳጇ አስካለ ተስፋዬ። ዛሬ እዚህ ቆሜ ሽልማትን ተቀብያለሁ። ይህ ሽልማት የኔ ብቻ አይደለም። በየገጠሩ ዳገት ቁልቁለቱን ወርጄ ቤታቸውን አንኳኩቼ ስገባ የሚቀበሉኝ እናቶች ሽልማት ነው። ይሄ እኔ ዛሬ ፊት ለፊታችሁ ቆሜ ያለሁ ጭሱ ሲያቃጥለኝ ስወድቅ ስነሳ፣ አብረውኝ ጎንበስ ቀና የሚሉት የኢቲቪ ካሜራማኖች ዛሬ ይሄ ሽልማታችሁ ነው እንኳን ደስ አለሽ ጋዜጠኛ አስካለ ተስፋዬ እንኳን አብሮ ደስ አለን ጥናሽ ተናሽ ጥልን እንደምንሰነበታችሁ ሳምንታዊን ውሎ አዳር መሰናዷችንን እነሆ እልል ያለ ሽልማት ከሚካሄድበት ከሸራተን ሆቴል ወደ እናንተ እናደርሳለን። የልል ያለ ሽልማት ውጤት ይህ ነው። ኢቲቪ መዝናኛ። በእውነት ደስ ይላል። ማንኛውም ነገር ሰርተሽ ደክመሽ የሽልማት ትንሽ የለው በርቺ አይዞሽ ስትባይ የበለጠ ለስራ ትነሳሻለሽ። እና ዛሬ ኔ ይሄ ውስጥ የተቀረጸ ሁሉም ሰው ዝግጅትሽን አይቶ በርቺ ብሎ ሽልማት ሲሰጥሽ የበለጠ ለስራ ያነሳሳሻል። ገና እኔም ጅምር ላይ ነኝ፣ ገና ብዙ ሰራለሁ የሚል እንደ አገልግሎት ዘመን የረጅም ዓመት አገልግያለሁ ግን አሁንም ገና ነኝ ሰራለሁ ነው ምለው። በጋራ ነው ኤዲተርም ካሜራማንም ሁሉም ሆነን ነው ምንሰራውና ይሄ ትልቅ ጥንካሬያችንን የጋራ ጥንካሬ ነው። በጋራ ስንሸለም ደግሞ እጅግ በጣም ደስ ይላል። የመዝናኛ ክፍሉንም፣ የስራ ባልደረቦችን፣ የመዝናኛ ክፍሎችን ላመሰግን ወዳለው የሌሊያ ሽልማት አዋርድ የሴሌብሬሽን ኦፍ ኮልቸር ክሪቲቪቲ እንግዲህ ልል ያለ ሽልማት ምንድን ነው፣ በስራቸው ያው ወጣቱንም እንደው ትኩረት እንዲሰጠው በማለት ነው። በዘርፋቸው በሙያቸው በችሎታቸው አንቱ የተባሉ እልል ያሉ በቃ እልል ያሉ ማለት መቼም አንድ ሰው ደስታም ሲኖር ወይም ደግሞ አድናቆትም ሲኖር፣ ወይ ይጨበጨባል ወይ እልል ይባላል። ልክ እንደዛ እልል ያለ ሽልማት በሙያቸውና በስራቸው እልል ያለ ስራ የሰሩ የሚል ብለን ነው ያንን እንደ ስያሜ የተጠቀመ። የህይወት ዘመን ተሸላሚ በቲያትር አርቲስት የሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስላከበራችሁኝ፣ እግዚአብሔር ያክብራችሁ። በመጀመሪያ ደግሞ እንኳን ደስ አሉት እንኳን አብሮ ደስ አለን ነበረ ሽልማት ስነ ስርዓት እንዴት አዩት? በጣም ደስ ይላል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይሄንን ሙያዬን ይሄንን ስራዬን ከብዙ አመት ጊዜ ጀምሮ በየበረሃው በየውጭው ብዙ ስሰራ አይኖርኩ በመሆኔ ይሄንን አስታውሶ ዛሬ ይሄንን ሽልማት ሽል ስለሸለመኝ በጣም እጅግ አድርጌ ነው የማመሰግነው። ተጽዕኖ ፈጣሪ ኤፍሬም መኮንን። የአመቱ እልል ያሉ ጥንዶች ሚካኤል ሚሊዮንና መዓዛ ታከለ እንኳን ደስ አላችሁ እራስን ሆነው መገኘት ታላቅነት ነው ነው ሰው እራሱን ሲሆን ማንም ይፈልገዋል ሌላን ሰው ስለማንመስል ለያይቶ የፈጠረ ስለዚህ የራሳችን ሆነን ስንገኝ የእኛን ነገር ይዘን ስንወጣ ሁሌም ተፈላጊ ሁሌም የምንሰጠው ነገር ያለን እንሆናለን። ስለዚህ ሰው ትውልዱ ልበለው ልጆቻችን በራሳቸው ነገር እንዲኮሩ ያላቸውን ይዘው ሰው ፊት ሲቀርቡ ባለሙሉ ጸጋ እንዲሆኑ በራሳቸው የራሳቸውን ነገር መፈለግ ባህላቸውን፣ ታሪካቸውን፣ ስርዓታቸውን፣ እምነታቸውን ይዘው መውጣት መቻል አለባቸው። ልዩ ነገር ልዩ ነገር ሁሌ ብርቅ ነው፣ አዲስ ነው፣ ተለይቶ ይታያል እና ያ ነገር ማጌጫ ይሆናል፣ በጣም ትልቅ ነገር ይሆናል። ክብርም ነው፣ ሞገስም ነው፣ ደስም ነው አደለ? ልክ ለበዓል የምንለብሰው ለዛ ኮ ነው። ደስ ይላል፣ ደስ ይላል። እና ደግሞ በቅርብም ስለምታቂ አሁን ለምሳሌ ማን እንደሰራውን ማታቂውን ልብስ ስትለብሽ እና ጋሞሸማን የሰራውን ልብስ ስትለብሽ በጣም የምታውቂው ሰው ነው። ስለዚህ የመሆን በዛ የመቻል እኔም እችላለሁ እንድት ማለት ሩትሽ ጋር ያገናኝ አለኝ እኮ እኔም ነኝ እኮ ምናምን ኩራት አለሁ እና እችላለሁም አለ ቀጥሎ እኔም እችላለሁ ማለት ነገር ስደተኛ